ውድና የተከበራችሁ የሀገሬ ልጆች እንዴት ናችሁ? ሊዳና ናችሁ ወይ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ስለ እናት ነኝ አብራችሁ የምቆየው እንዴት ናችሁ? ሊዳና ናችሁ ወይ? እግዚአብሔር ይመስገን። እንኳን ደህና መጣችሁ ወደ ቻናሌ። እንደ እግዚአብሔር ፍቃድ ዛሬ እኔ ጋር አብረን ቆይታ እናደርጋለን። እሱ ምንድን ነው የኮላጂን እጥረት ያለባችሁ ልክ እንደኔ ማለት ነው፣ ይሄን ሰፕልትመንት መጠቀም ትችላላችሁ። ከዛ በተረፈ ደግሞ በአትክልት መልኩ መጠቀም እንችላለን ማለት ነው። በአትክልት ይህን ሰፕልመንት የምንጠቀመው ለተወሰነ ጊዜ ነው፣ እራሳችን እንዲያስተካክልልን። በነገራችን ላይ የምታዩት ለፊት ብቻ ሳይሆን ውስጣችን የተጎዳው ማንነታችንን የሚያንፀባርቀው ፊታችን ነው እና ያን ለማስተካከል ደግሞ ይሄን ሰፕልመንት ነው እየተጠቀሙ ያለሁት እኔ። ነገር ግን በጣም ያልተጎዳ ከሆነ ውስጣችሁ፣ ፊታችሁ በጣም ያልተጎዳ ከሆነ እንግዲህ ቀይ ስርን እና ካሮትን በመጠቀም ብቻ ራሳችንን ማስተካከል እንደምንችል ታውቃላችሁ? እንደውንስ እስከ መጨረሻ አብራችሁን ቆዩ። ፊታችን የሚሸበሸበው ያለ ዕድሜያችን ያረጅን የሚያስመስለን የኮላጅን እጥረት ነው እና ኮላጅናችንን የሚያስተካክል የሆርሞን መዛባትን የሚያስተካክል ቀላሉ በቤት ውስጥ ልናገኘው ምንችለው ማሳያችሁ እስከ መጨረሻ አብራችሁን ቆዩ። የትም መንዳት ሄዱ። በአትክልት መልኩ እንደዚህ ከለልፉር የሆነ የሚጣፍጥ ፈጣን የአትክልት አሰራር በዚህ መልኩ ሰርተን መጠቀም እንችላለን። በጁስ መልኩ መጠቀም ለማትችሉ በዚህ መልኩ ጠበስ ጠበስ አድርገን በአትክልት ብቻ በዚህ ብቻ ጥቅመ ብዙ እናገኛለን ማለት ነው። የኮላጂን እጥረት፣ የሆርሞን መዛባት ኮሌስትሮልን በዚህ መልኩ በዚህ አትክልት ብቻ መቆጣጠር እንችላለን ማለት ነው። ሁላችሁም ተጠቀሙበት፣ ይጠቅማቸዋል። ውዶቼ ሙሉን ቪዲዮ እዩት፣ ይጠቅማቸዋል፣ ትጠቀሙ። በዚህ መልኩ አትክልታችንን አዘጋጅተናል። አሁን ቀጥታ አትክልታችን ወደ መስራት ነው የምንገባው ማለት ነው። በጣም ተጠቃሚ እንሆናለን ለመናገር ይሄን ከተጠቀምን በጣም ተጠቃሚ ነው። ምን ሆኖ በነገራችን ላይ ሳልነግራችሁ ማለፍ የማልፈልገው ይሄ እነዚህን ግብዓቶች በጁስ መልኩ መጠቀም እንችላለን። እንግዲህ አሰራሩን ማሳያችሁ ይሆናል ማለት ነው። እኔ የምጠቀመው ጠበስ ጠበስ አድርጌ ነው። ሁሉንም ጠበስ ጠበስ አድርጌ ነው የምጠቀመው። እዚ ጋር አንድ ቀይ ስራ አለኝ፣ ካሮታ አለኝ፣ ሶስት አይነት ቃሪያ አለኝ ማለት ነው። እናንተ ቤት ውስጥ ያላችሁን መጠቀም ትችላላችሁ። አንድ ቲማቲም አለኝ እዚ ጋ ቀይ ስራችንን፣ ጠንከር ያለውን ባናመጣው መልካም ነው ብዬ አስባለሁ። መጀመሪያ ስትገዙ ጠንከር ያለውን አትግዙ። ምክንያቱም በጁስ መልኩም ከተጠቀማችሁት፣ ቀጥታ ጥበስ ጥበስ አርጋችሁም ከተጠቀማችሁት ሰዓትና ጊዜ እንዳይወስድባችሁ፣ በጣም በቀላሉ ለመስራት እንዲመቸን ለልጆች አትክልት ጋር ጨምረን ስለሆነ ምንሰራው ፍሬሹን ብትገዙ መልካም ነው ብዬ አስባለሁ። አሁን እኔ ለተወሰነ ደቂቃ ቀይ ስሬን እቀቅላለሁ ማለት ነው። እስከዛ ሌሎችን እየከታተፈን ምንገናኝ ይሆናል። አትክልቶችን በዚህ መልኩ አዘጋጅቻለሁ ማለት ነው። እንደምታዩት እዚህ ጋ አንድ ተማትም አለኝ፣ ነጭ ሽንኩርት አለኝ። እዚህ ጋ ደግሞ ያላሳየዋቸው የአበባ ጎመን አለኝ ማለት ነው። እዚህ ቅድም ያሳየዋቸው ፍልፍል ባርድ ወይም የማያቃጥል ቃሪያዎች አሉ ማለት ነው፣ ሶስት አይነት እናንተ ቤት ውስጥ ያላችሁን መጠቀም ትችላላችሁ። እዚህ ጋር ደግሞ ቀይ ስራችንን ቀቅየዋለሁ እኔ ለተወሰነ ደቂቃ። ትንሽ ጠንከር ያለ ስለሆነ ቶሎ አትክልቶቹ ጋር እንዲበስል በዚህ መልኩ አዘጋጅቻለሁ ማለት ነው። አሁን ቀጥታ ወደ መጠባበሱ ነው የምንገባው። ምንም የሚያቆይ ነገር የለም። በፍጥነት ጠበስ ጠበስ እናደርጋለን ማለት ነው። እዚህ ጋር ሽንኩርታችንን ጨምረናል። ሽንኩርቱን በቁመት በቁመት ሆነው ብቻ እንደ አትክልቱ የከተስኩት ማለት ነው ምንት ጠበስ ጠበስ አድርገን ዘይት እንጨምራለን። ዋም እስኬሚል ጠምቀዋለ ማለት ነው። እዚህ ጋር ዘይት ይህ ለጤናችን አስፈላጊ እና ሳ እየል ማለት ነው። እና በታገ ጠንከር ጠንከር ያሉትን አትክልት እንጨማምራለን። መጀመሪያ ማለት የአባ ጎመኑ ትንሽ ጠንከር ስለትን ከሌሎቹ ስንጨምርና ጠብስ ጠበስ እናደርጋለን ማለት ነው። በዚህ መልኩ ካሮትንና የአባ ጎመኑ ጨምር ያለው ማለት ነው። እንደዚህ ጥረስ እናደርገዋለን አብረን። እነዚህ ጠንከር ያሉ ስለሆኑ የተወሰነ ደቂቃ ጠብስ ጠበስ አድርገን ውስጥ ናስቶቶታችን የምንጨምር ይሆናል ማለት ነው። ብዙ መክፈል አያስፈልገውም። እንዳልኳችሁ ወሳኝ የምንፈልገው ቆዳችን እንዲታደስ እና ቆዳችን እንዲያስተካክልልኝ ስለሆነ ብዙ መክፈል የለበትም። ብዙ አናበሰውም ማለት ነው። እዚህ ጋር አንድ ማንኪያ ሽንኩርት እንጨምራለን ማለት ነው። መጨመርም በኋላ። እንደዚህችንም አብረን ጠበቅ እናረገዋለን ማለት ነው። በነገራችን ላይ አትክልቶች ለረዥም ሰዓት ሲበስሉ ቫይታምናቸውን የሚሰጡንን ጥቅም እናጣዋለን ማለት ነው። ስለዚህ ብዙ አትክልት ስንሰራ ብዙ ያንታልለን ለረዥም ሰዓት ባናቆየው መልሳም ነው ውስጥ ያለውን ነገር አክተ ነው ብንመገበው ምን የሚሰጠን ጥቅም የለም። እዚህ ከተመገብን ከተጠቀምን አይቀር ደግሞ ጥቅማቸው ሳይጠፋ ልክ ውስጣችን ላይ ገብተው ስራ መስራት አንቻሉ፣ ምንም ጥቅም ስለሌለ ያ ሳይጠፋ ብንጠቀማቸው አሪፍ ነው። በዚያውን ይሄ ጠበስ ጠበስ ብሎልናል። አሁን ሌሎች አትክልቶቻችንን እንጨምራለን ማለት ነው። አሁን ተማቲም ጨምር ያለው ማለት ነው። ተማቲሙ እናንተ እንደ ፍላጎታቸው መጥፎት ላላቸው ነገር በዚህ መልኮ ነው። ልክ እንዳትፈሱ እንደዚህ መልኮ ነው ቆራረጡ ማለት ነው። እና እዚ ጋር ልነግራችሁ የምፈልገው ድንች እዚ ጋ መጨመር ይቻላል። ድንች ጋርም በጣም ቆንጆ ነው። ድንች ሲጨምሩ አሪፍ ነው። ግን ስለማልፈልግ ድንች አልጨመርኩም ማለት ነው። ሰው እንደ ፍላጎቱ ነው። እናንተ መጨመር ትችላላችሁ ማለት ነው። እንዳልኳችሁ ይሄን አትክልቶች በዚህ መልኩ መጠቀም እንችላለን። ከአበባ ጎኑ ውጭ ማለት ነው። ነገር ግን እኔ አለርጂ ስላለብኝ አትክልት ሳይጠበስ ተጠቀምኩኝ። ፊቴን የማሳከክ አይነት ባህሪ፣ የመቆጣት አይነት ባህሪ አለውና ያን ዝም ጊዜ ቀጥታ ተጭሼ በዚህ መልክ መጠቀም አልችልም። ግን እናንተ እንደዛ የሚስማማችሁ ከሆነ በዛ መልኩ ብትጠቀሙ ሙሉ ተጠቃሚ ትሆናላችሁ። በዚህ ልክ እንደዛ ብትጠቀሙ በጣም ተጠቃሚ ትሆናላችሁ ማለት ነው። ከደፈራችሁ። በነገራችን ላይ ቀይ ስር በጣም ቀለል ያለ ነው፣ ቆንጆ ነው። እንደ ለመናገር በጁስ በጁስ መልኩ ብንጠቀመው በጣም ቀለል ያለ ነው፣ በጣም ቆንጆ ነው፣ የሚጣፍጥ ነው። ከለሩ ራሱ በጣም የሚገርም ነው ከጋሮት ጋር ስትፈጩት በጣም የሚገርም ከለር ነው ያለው በጣም የሚገርም ጣዕም ያለው። ግን እኔ እንዳልኳችሁ ይሄን ማድረግ ስለማልጠቀም ነው። አሁን በእርግጥ እንትኑን በትንሹም ቢሆን ቀቅዬዋለሁ። ግን እናንተ ስትገዙ ጠንከር ያለውን አትግዙ፣ ጠንከር ያለውን አትግዙ። ቀጥታ አትክልቶቹ ጋር እኩል እንዲበስል ማለት ነው። አሁን ቀይ ስራችን እንጨምራለን ማለት ነው። አሁን ቀይ ፍራፍሬን እንጨምራለን። ወደዚህ ወጥቶ ከጨመርን በኋላ ምናምን ያስፈልገውም በደረቁታ እንደዚህ ሁሉ እዚህ ምሰልም ስለማያስፈልጋቸው በራሳቸው ውሃ እንደዚያ አድርገን እንቃታለን ማለት ነው። ድንች ስል ጨምሩበት እንዳልኳቸው እዚ ላይታ እዚ ጋ ጨውን ጨምራለን። አንድ ማንኪያ ጨው ጨምር ያለው እኔ እናንተ የምትፈልግትያል ው እየጠመታችሁ መጨመር ትችላላችሁ። እንዳይዝብን እጃችን እጃንታያ ስሎ አማሰል ይኖርብናል ማለት ነው። ውሃ ምንም ስለማንጨምር ጠበስጠበስ ስለሆነ ጥንቃቄ ያስፈልገዋል። በደንብ እንዳይበስል ማለት ነው። እዝመሱ አሁን የቀሩትን ግብአቶቻችንን እንጨምራለን ሁሉንም አትክልቶችን በዚህ መልኩ ጨምር ያለው ማለት ነው። ቃሪያዎችን ሁሉንም ጨምር ያለው እንደምታዩት፣ ከለልፉል ነው በጣም የሚገርም ከለልፉል ነው ያለው። ብሉኝ ብሉኝ ነው የሚለው፣ በጣም የሚገርም እንትን ነው ያለው። እንግዲህ ጣሙን ደግሞ ቀን ሳይን የምናየው ይሆናል። እንግዲህ የሚያቃጥል ነገር እዚህ ላይ መጨመር ትችላላችሁ፣ እንግዲህ ባላችሁ ነገር። ይሄን መመገብ ነው። መጀመሪያ የውስጣችንን ሰላም ሲኖር ነው እና ላያችን ላይ የሚንጸባረቀው። የውስጣችንን ለማደስ ደግሞ ይሄ ሌላ የሚቀባቡ ነገር ፊታችን ላይ ለመደበቅ ብዙ አይነት ነገሮችን ከመጠቀም ይልቅ ይሄን ተጠቅመን ውስጣችንን፣ የውስጣችን ሰላም፣ የውስጣችን እንደዚህ ብናድሰው በጣም መልካም ነው ብዬ አስባለሁ። ለምግብ አለመፈጨት ምክንያት ያለባቸው ሰዎች ይህን ተጠቀሙ። እውነቴን ነው የምላችሁ፣ ሚገርም ለውጥ ነው የምታገኙት እና ተጠቀሙት። ቢያንስ በሳምንት ሁለቴ ሦስቴ እንደዚህ በተከታታይ በተጠቀሙ ለውጥ የምታገኝ ይሆናል እላቸዋለሁ። ሁላችሁም በዚህ ቤታችሁ በጣም ቀላል ነው፣ የቆየ ነገር የለውም። ሆልሞስት አስር ደቂቃ እንኳን አይፈጀም እና በዚህ ለቁ ጠበስ ጠበስ አድርገን መጠቀም እንችላለን። እንዳልኳችሁ በሰፈንተመን መልክ መጠቀም ይቻላል፣ ግን ቋሚ አይደለም። ቋሚና ውስጣችንን ቶሎ በቀላሉ ልናገኘው የምንችል በቤታችን ውስጥ ሁላችንም ይሄ ነው እና ይሄን ያዘጋጀን እንጠቀም ላቸዋለሁ። በአትክልት መልኩ እንደዚህ ከለር ፉር የሆነ የሚጣፍጥ ፈጣን የአትክልት አሰራር በዚህ መልኩ ሰርተን መጠቀም እንችላለን። በጁስ መልኩ መጠቀም ለማትችሉ በዚህ መልኩ ጠበስ ጠበስ አድርገን በአትክልቱ ብቻ በዚህ ብቻ ጥቅም ብዙ እናገኛለን ማለት ነው። የኮላጂን እጥረት የሆርሞን መዛባት ኮሌስትሮልን በዚህ መልኩ በዚህ አትክልት ብቻ መቆጣጠር እንችላለን ማለት ነው። ሁላችሁም ተጠቀሙበት፣ ይጠቅማቸዋል። ውዶቼ ሙሉን ቪዲዮ እዩት፣ ይጠቅማቸዋል፣ ትጠቀሙበታላችሁ።